ሊሰኒም ይዘውበታል። እሱ ግን ድሌት አረገው አጠፋው። ወደ ዩቲዩብ ላይ ያለ አለ፣ ዩቲዩብ ላይ አለ። እኔ ዩቲዩብ ላይ የፖስተው ሌላ ነገር ነው። ሴት ያላሰለች እሱ የፖስተው ወጥቷል፣ ቀድሞ ፖስት አርገው ወጥቷል። ማን ነው እንደዛ ያለው? ወይ ወይ ነው ነው ምን አለ? ያለሷ ሴት የለም። የታርጉ ተብላችሁ የለ ለቀ። አሁን ፈታችሁ ይወጣሉ። ቆይ በእናታችሁ ያላየሁት ቆይ እስኪ እሺ ገነት፣ ከዛ እሱ ፊት ቢሰጠው እንጂ ይሄን ያለው ከቤተሰብ እንደው ከቤተሰብ እንኳን ጀምሮ የትልቁ ወንድም ሚስት ነው የትልቁ የሆነ ጥፋት አጥፍታ ቁጭ ብለን እሷ እሷ እኮ እንደዚህ አርጋ ስንል ባሏ ጥፋተኛ ሚስቱ መሆኑን እያወቀ ምን ነው ሚስቴ እኮ ናት፣ እኔን ስታዩ ምን መስላችኋለሁ? አ እንደዚህ ማለት ተራታችሁን ብሎ ነው የሚቆጣው ባል፣ እህቱንና ወንድሙን እንኳን የእናቱ ልጅ ማለት ነው። ትናንትና ለሄኖክ ፊት ቢሰጠው እሱ ያለሷ ሴት የለም እንዴ ብሎ ሰጠው። እሱ ደግሞ ዛሬ መጥቶን እንለያያለ። የነዛን የላሞችን ሞር የሰማ የሄኖክን ሞር የሰማ ተመከረ፣ ምክሩን ፈጸመ። የሚያዋጣውን እሱ ያውቃል። ይሄ ስራ የምትሉት ምን ምትሉት ለኔ አይዋጥልኝም። ከሆነም ይሁን ይገናኙ ሰየው። እኔ ግን ከዚህ ላይ ምለው ብሩኬን የወደድኩት በሃይሚ እንጂ እኔ እንደ ሌሎቹ የወንድ ሀራራ ኑሮብኝ በፎቶ በምኑ ተመስጫ አውዝ ቢላ እንደዛ አይደለም። በሃይሚ ነው እኔ የወደድኩ በሃይሚ ነው። ሃይሚን ከሱ በፊት ነው እማውቃት። ያምራሉ። ለሱን መልኩ እሷ ናት፣ ለእሷን መልኩ እሱ ነው። ደግሞ ዛሬ የተናገራት አንቺ ህፃን ነሽ ገና አልበሰልሽም አላት። ይቅርታ እዚህ እሱን እየሰደብኩት አይደለም፣ ግን ብሩኬ ነው መብሰል የሚቀረው። ሃይሚ እንኳን ለሱ እርሜ ቀርቶ ለትልልቅ ሰው ለኔ ለትልቋ ትልቅ ከኔም በላይ ላሉትም ምክሯ በጣም ደስ የሚል የሚያስተምር ነው። እንኳን ሕጻሌ ልትባል እኔ ስለ እየነጠቅኩት አይደለም ግን አባባሉ በጣም ይደብራል። አትንኪኝ፣ ከህይወቴ አትግቢ፣ ከህይወትሽ አልገባም። እንደዚህ ለእርቅ እንኳን የሚያምር ቃል ቢወጣ ጥሩ ነው። ለሴት ልጅ እሾክ ነው ይወጋል። እንደዚህ አይነቃል አርግ የተባለው መጥቶ እንደ ሕጻሌ ህዳ ሀብዬ ከሌቤት ይዘህልኝና የተባለ ይመስል ያችን አንጠልጥሎ ይዞ መቶ ይናገራል። እዚ ጋ እንደ ሃያ ሁለት አመት እኮ ማለት እኮ ዛሬ የሰባት አመት ልጅ የወንድሜ ልጅ የሰባት አመት ልጅ ስደውልላት እንኳን የምትለኝን ነገር እዚጋ መናገር አልችልም። ማሻአላ ናት። የምትናገረው ነገር እንኳን የ22 አመት እድሜ ያለው ሰው ህፃን ልጅ አይደለም። ሰው የላከውን አምጥቶ እዚህ የሚናገረው ግን ለሱ መልኩ እሷ ናት፣ ለሷ መልኳ እሱ ነው ግን የሚያዋጣው ከሆነ እሱ ነው የሚያውቀው። ግን እኔ አሁንም ቅድምም ከሴት ጎን ነኝ፣ ምክንያቱም ጉደትን ስለማውቀው እሱን ጣልቼው አይደለም። ከምን ደርሶብኝ ጣላለሁ? እሷንም በፎቶ ነው ማውቃት። ግን የሴት ልጅ እንባ እኔም እንባልቅሸዋለሁኝና ከእሷ ጎን ነኝ። አሁንም ቢሆን እየለየሁት አይደለም። ይስማሙ፣ በአንድ ላይ ይምጡ፣ ደስታውን አልችለውም። እንደ ድሮ እንደነበርኩት ሆናለሁ። ግን እሳ ሌላ ችግር ከተፈጠረ

እንደዛሬ የደነገጥኩት ደነገጥኩት ድንጋጤ መቼም አደነገጥኩትም ከዚህም በኋላም አልደነግጠውም። ነውቀነው የቀረቡት እኔ በተቀመጥኩበት መነሳት አቅቶኝ እግሬ ሁላ ነው የተንቀጠቀጠው። እኔ ነኝ እንዴት እንደምወዳቸው መለያየታቸው እኔ ከአንድም ሶስቴ ከአንድም ሶስቴ ስለት አስገብቻለሁ። ለነሱ ከአንድም ሶስቴ አሁንም ስለት አለብኝ። አሁንም እመቤቴ አታሳፍረኝም። መቼም አይለያዩም ብያምናለሁ። አይደለም ብለውኝ ቢለያዩ እንኳን የመለያየት ወግ እኮ አለው አደግ እንዴ እንዳደርሽብኝ እንደዚህ ነው እንጂ መለያየት ይሄ ነው ሁለት አመት ሊሞላቸው እኮ ማን ግሬ ከኖሩን ስንከታተላቸው ከከረምን አደግ እንዴ መለያየት ሴት ልጅን ዝቅ አድርጉ የሚሰብር ነገር እየተናገሩ በእናታችሁ ሴት ሴት እንዳትሉ ሰላሳ ስምንት ጊዜ ገና አመጣ፣ ከፈለገ የራሱ ጉዳይ ነው። ምን የመሰለች ናት። በቃ እንተዋቸው። ይሰማሉ፣ አንድም አያልፋቸውም። እኛ የምናወራው እኛ የምናወራውና እኛ የምንናገረውን ነው እየሰሩ ያሉ። ስለዚህ እንተዋቸው በራሳቸው ይኑሩ። በቃ ይህ ልቦና እኛም እዚጋ ያለነው ልቦና ይስጠን፣ እነሱም ልቦና ይስጣቸው። የስንቱ እምባ ብሌን ብሌን እውነት ለእሷ ቦታ ካለው እውነት ለሱ ቦታ ካላት ይቅር ተባብለው እንደ በፊታቸው ላይፋቸው ሊኑሩ እግዚአብሔር። እንዴ በጣም ያስጠላል፣ በጣም መለያየት እኔ ሲለይ አይደለም ቆይ አንድ ነገር ልንገራችሁ። ሁልጊዜ ለምንድን ነው ግን በቃ እያለ እሱ እንደማትኖር ነገር ፍራት ፍራት የሚላችሁ እ በርቱ እንጂ እንደዚህ ቦታ አትጥጡ። በቃ እግዚአብሔር አለላት እኔ አሁን እሱ ስሰማ ልጠብቅሽ ነው ልጠብቅሽ ነው የምትሆነኝ የምትመስለኝ ጌታን ፈጣሪ ያለላት በቃ እና በቃ ፈጣሪ ያለ እስኪ ደግሞ ነገ ማየት ነው መጨረሻውን ማየት ከዛ በኋላ ነው የዛ ሰዓት እንትን ማለት እስኪ ነገን ደግሞ እኔ ብሩኬን አታውቁትም አንዳንዴ የሆነ ነገር ያደረሱ ዛሬ የተናገረው እኮ ወይ ህዝቡን ሊያንጫጫ ይሆናል አይደለም አነጋገሩ በጣም ወሱም የመጣ ነው የሚመስለው አነጋገሩ ተወሰነ የሚያርግለት ተወሰነ የሚያርግለት በቃ እንዳደርሽብኝ አላት እኮ እንደዚህ አይባልም አይ አትድረሳ በቃ በቃ እችሊ ብቸኛ ነች ማንም የላትም በቃ እሱ ብቻ ነው ያላት ማለት እሱ ብቻ ነው በቃ የሚያስፈራራት በቃ እሱ ብቻ ነው ያለው። ስለዚህ እሱ ነው እኮ ወንድም እንደሌላት ነገር እኮ ነው እየሆነች ያለችው። ጠብቃት አለው ጠብቃ ስለምታቆጥረው ስለምትወደው ከልቧ ሊወዳት ምትወዳኝ ከሆነ እንኳ ምስዋት ትፈልል ያረች እኮ የሚወዱ ሰው ብዙ ምስዋት ይከፈላል አለችው ነው እኔ ብዙም አላወራም የእውነት ለመናገር ማለት ነው። ብሩኬ ዛሬ ያወራው እነሱ ትናንትና ማታ ሲረግጧት የነበሩ እነዚህ ገመዳፎች፣ አማርኛ እንኳን በትክክል የማያወሩ ቅርታ አድርጉልኝና ማለት ነው። እናንተ አሁን ማድረግ ያለባቸው በቃ ፑሽ አድርጓቸው እንዲታረቁ ማለት ነው። ሴት ያምጣ አስርም ያምጣ የራሱ ጉዳይ ነው። አንድ አይሚን የሚተካለትም አያገኝም። እግዚአብሔርንም የእውነት ለመ እኔ ሁለቱንም ነው እኩል የምወዳቸው። ሲቀጥል ደግሞ በጣም ነው ሆዴን የሚበሉኝ ማለት ነገ ሌላ ቀን ነው ዛሬ እንደዚህ ያለ አይታወቁም። እንግዲህ የጀመሩትም ድራማም ሊያበቃ ይችላል። አትሰዳደቡ እናንተ እነሱን ሁላቸው እናቸው የምትወዳቸው እና እመሳለብም የለም መ እነዛን ደግሞ መልሳት መልሱ ለነዛ ለእሱ ደጋፊዎች ማለት ነው። ሲጀመር እነሱ ጭንቅላት ቢስ ናቸው ሁላቸው። እግዚአብሔርን እኔ በጣም ነው ያለቀስኩት ዛሬ በጣም ማለት ነው እሙ ዩቱበርን በጣም ነው የማውራት እና ቅድማ እራሱ በጣም ሳውራት ነበር እና እሷን በነገራችን ላይ ጥሩ ልጅ ናት። ጥሩ ነገር ነው ለነሱ የምታስበው ወይም የምታስተላልፈውም እና እናንተ እነሱ እንዳይላይ ላይ ደሞ መቼም መቼም ቢሆን አይለያዩ ብሩኬና የሚ ማለት ነው እውነት ለመናገር ማለት ነው እግዚአብሔር ያጣመረው ማንም አይነ እግዚአብሔርን፣ ስንት ነገር አልፎ እዚህ የደረሱ ነው። ግን እሱ ዛሬ በጣም ያዘንኩበት ጥለህ እንኳን አትሂድ ቤት እስከምቀይር ብቻ አላቅም እኔ በእውነት እግዚአብሔር ይሁናቸው። እናንተ ደግሞ ተግባቡ እና ማለት ነው፣ በቃ ፑሽ አልኳቸው። እግዚአብሔርን ሰላማቸው እንዲመልስ ደግሞ አንዳንዴ የሳስበው ነው። የራሱ እውነትን ለመናገር ማለት ነው ድራማውን የጀመሩት አቅጣጫ ስቷል፣ ስቷል አባ አራት ነጥብ። በቃ እሱ ሊያበቃም ይችላል አይታወቅም። ወይ ደግሞ ሽምግልናም ገብቶ አሉ በጣም የሚቀርቧቸው ሁለትና የኖክ ተብዬ ደደብ ደነዝ ደግሞ ማለት ነው ከላሷ ሴት የለም ወይ አስርም አለ አንድ አይሚን የእሷ አሁን ብሩኬ ብሄድ ብሩኬ ይመጣል። ሙር ነው ደግሞ ላይሚን የሚመጣለት በኋላ ይቆጨዋል። እግዚአብሔርን እሱ ካላሰበበት እውነተኛ ነገር ብሩኬ ምንም አነጋገር አያውቅም። ሁላችሁም ታውቃላችሁ። እግዚአብሔርን እውነቱንም ነው የምወደው እኔ ማከብራቸውም ሆዴን ነው የሚበሉት ራሱ ማለት ነው። ግን እሱ ጋር ያሉት ጓደኞቹ ስላለፈላቸው ሰርቶ ስላገኙ ስለተቀየሩ ከእሱ ጋር የሚበሉ የሚጠጡ እሱ ግን አልነቃባቸውም። እግዚአብሔርን ዛሬ አንገቷን ስደፋ እኔ በጣም ሰለክስ ነው ያልኩትኝ እውነት ለመናገር ማለት ነው። በቃ ከእንቅልፍ አንስቶ ሁለተኛም ነገር ደግሞ እንደዚህ አንገስ ማስደፋት እንግዲህ የተግባቡበት ነገር ሊሆን ይችላል። ተግባብተውም እየሰሩ ነው። አይኖ ይገባኛለን ለሁላችን ግን እንደሚወደ እንደሚወደኮ ሰው መጣትም አለንብሌና ብሎክ አርጊያት፣ ብሎክ አርጊያት፣ ብሌን እጪ ስራ ፈት የምትለው አነሱጫት። ብሎክ አርጊያት፣ ማን ነው የምትባለው? ለገማ ደጋፊዎች ምላስሽ ይቆረጥ ነይ

አረሽ ውዴ እንኳ ምንም ማትወል ሃናን እየቆይ ትጨርስ፣ ቆይ ትጨርስ፣ ሀሳቧን ጨረስኩት ተበል መቆያ ጨረሽ ወይ እና እናንተ እነሱንም ማትንቃቱ ትተዋቸው። እግዚአብሔርን እኔ ብሞት ድሮ ኮመንት አልሰጥም። የእውነት ማታ ራሱ አሁን ማታ ሲሚ ሲያሉ ራስን አስከብር። እነዚህ ታብታባዎች ማለት ነው። ጌታን እኔ የውለጋ ልጅ ነው። ጠንቅቄ ነው አማርኛ ማውቀው ከነሱ የበለጠ ማለት ነው። እግዚአብሔርን እነዚህ አማርኛ እንኳን በትክክል የማያውሩ መልስም አትስጧቸው ለነሱ። እነሱ ደግሞ አበደን። እግዚአብሔርን እነሱን ለማለያየት ነው በቃ እስከ ጥግ ድረስ የሄዱት። እኔ ሰውነቴ እሳት ቅንታት ነው አሁን። እግዚአብሔርን ለምን ይሄን ጥግ እስከሚሄዱ ምን ያገኛሉ? እሱ ራሱ እሱ ራሱ እነሱ አልናቅም። ዛሬ አሚ ራሱ ክፉ አልተናገረችም። እግዚአብሔርን በቃ ስትሄኝ አትሄድ እያለችው እየለምን አይታወቅም። እንግዲህ እንግዲህ ሌሎቹ ደግሞ ለምንድነው በርጋ ሲደርስ ያልታየው ከበራ አልወጣም። ብዙ ብዙ ነገር አለ። ግን ደግሞ እነሱም ደግሞ ማለት ተከታተን እኮ በቃ በኋላ ወደ ቤት ነው የሚሄድ። እንደዚህ ደግሞ ያውቁማ ወይ አልተማሩ ወይ ተነዘቡ። እኔ እንጃ ብቻ እግዚአብሔር ቅሪ ይበለኝ በእውነት። ሰውን እንኳን መውቀስ የለም፣ ግን ያው ስሜተኛ ስትሆኑ ያስደርጋል። ይሄን ለማለት ነው የምፈልገው። እንወርዳለሁ እናንተም ፑሽ አድርጓቸው እንዳይለያዩ። ክፉ ለሚናገሩ ክፋስመልበሉ እንደዚህ የራሱ ጉዳይ ነው። እነሱ ደግሞ ይታረቃሉ። ጸልላቸው ጸንቅ እናደርግላቸዋለሁ። መጥቻለሁ። መጣሁላችሁ

ገነት እኮ ቦታ ይዛ ቀረ። ሳቄ ነው የሚመልጠኝና አታልቀስ በኮሜንት እሺ እሺ። ታዋሪያለሽ ሰላም። እኔ ልሳ ቀእንጃ አሞኛል። በነገራችን ላይ ሰውነቴ እየተቃጠለ ነው። አንቀሼ ስለነበረ በጣም ራሴን ነው ሙ ኧረ በእናትሽ ምን ታርጊ